ሰላምና ጤና ይስጥልን ውዲ አምዛራ ሚዲያ ዜና ቤተሰቦች፣ ላሁን የተመራረጡ መረጃዎችን ይዘን መተናል። አስቀድመንም አባይት ነጥቦቹን እንንገራችሁ የፋኖ ኃይሎች በርካታ ወታደራዊ መኮንኖችን መደምሰሳቸውን አስታወቁም። የመከላከያ ሰራዊቱ በበኩሉ በተለይ በጎንደር በርከት ያለ ቁጥር ባላቸው ጽንፈኛ ሲል በጠራቸው ኃይሎች ላይ እርምጃ መውሰዱን አስታውቋል። ቀዳሚ ጉዳያችን ነው በምዕራብ ጎጃም ዞን ምራዊ ከተማ ላይ ከባድ የቦምብ ድብደባ መፈጸሙን ነዋሪዎቹ ለአምዛራ ሚዲያ ተናገሩ። በአማራ ክልል ምዕራብ ጎጃም ዞን መራዊ ከተማ በተፈጸመ የቦምብ ድብደባ 12 የመከላከያ ሰራዊቱ አባላት መገደላቸውን ነዋሪዎቹ ተናግረዋል። እናስቃኛችኋለን። ከ11 ያላነሱ የመከላከያ ሰራዊቱ አባላት በመክዳት ፋኖዎችን መቀላቀላቸው ተመላክቷል። በቁጥር ደረጃ 11 የሚሆኑ የፌዴራል መንግስቱ የጸጥታ ኃይሎች ከነሙሉት ሙሉ ትጥቃቸው ፋኖዎችን ስለመቀላቀላቸው ነው ለአምዛራ ሚዲያ የደረሰ መረጃ ያስረዳው። አብረውን ሲቆዩ ያደምጣሉ የህወሀት ኃይሎች ተቆጣጥረዋቸዋል፣ በተባሉ የአፋርና አጎራባች አካባቢዎች ከ2000 በላይ ሰዎች መፈናቀላቸው ተመላክቷል። ክቡራን የአምዛራ ሚዲያ ዜና ቤተሰቦች አብረውን ሲሆኑ እኒህና ሌሎች ጉዳዮችን ያደምጣሉ። አሁን ወደ ዝርዝር መረጃው እናልፋለን። የፋኖ ኃይሎች በርካታ ወታደራዊ መኮንኖችን መደምሰሳቸውን አስታወቁ። በአማራ ክልል እና ከክልል ውጭ የሚንቀሳቀሱ የፋኖ ኃይሎች በቁጥር ደረጃ ከአራት ያላነሱ ወታደራዊ መኮንኖችን ልዩ ስፍራው ረቡዕ ገበያ የተባለ ስፍራ ላይ ደምስሰናል ብለዋል። የመከላከያ ሰራዊቱ በበኩሉ በተለይ በጎንደር በርከት ያለ ቁጥር ባላቸው ጽንፈኛ ሲል በጠራቸው ኃይሎች ላይ እርምጃ መውሰዱን አስታውቋል። ሰራዊቱ በማዕከላዊ ጎንደር ዞን ልዩ ቦታው ጉራምባባታ በተባለ ስፍራ ሲንቀሳቀስ በነበረው የጽንፈኛ ቡድን ላይ ሰራዊቱ በወሰደው የማያዳግም እርምጃ ስምንት የጽንፈኛው ቡድን ሲገደል ሶስቱ ተማርከዋል ብሏል። በተጨማሪም አስራ አራት ክላሽ፣ ዘጠኝ ቃታ መሳሪያ፣ ስድስት የወገብ ትጥቅ፣ አስራ አራት የክላሽ ካዝና፣ አምስት ኤፍዋን ቦምብና ሽጉጥ መማረካቸውን ኮሎኔል ዘሪሁን ተረፈ አስታውቀዋል። የህብረተሰቡን ሰላም እየነሳ በዘረፋና በውንብድና ተግባር ላይ የተሰማራው ጽንፈኛ ሲል የገለጸው ቡድን የሰላም አማራጭን እስካልተከተለ ድረስ የሚወሰደው እርምጃ ተጠናክሮ እንደሚቀጥል አዛዥ ኮሎኔል ዘሪሁን ተረፈ ተናግረዋል። የመከላከያ ሰራዊቱ ይህን ቢልም አፄ ቴዎድሮስ ዕዝ ሁለት መቶ ስድስተኛ ኮር አስራ አራተኛ ክፍለ ጦር ረቡዕ ገበያ ላይ ባደረገው የከበባ ጥቃት ነው በርካታ መኮንኖችን እንደምስሰናል ያለው የ32ኛ ክፍለ ጦር ሁለተኛ ሬጅመንት አዛዥ ሻምበል ፈንታሁንን ጨምሮ መቶ አለቃ ተሾመ፣ የፋይናንስ ኃላፊ መቶ አለቃ አልማው፣ የሕክምና ኃላፊ ሀምሳ አለቃ ከወንሶ፣ የሬጅመንት ዘመቻ ና ሌሎች በስም ያልተጠቀሱ መኮንኖች ተደምሰዋል ብሏል። በቁስ ደረጃ የተመለከተ እንደሆነ ደግሞ አንድ ወራል ከነ ሙሉ ሰራዊቱና ሎጂስቲኩ የወደመ ሲሆን አንድ ሲኖትራክ መኪና ከነሙሉ ሙሉ ሎጂስቲኩ ሙሉ በሙሉ ስለ መውደሙ አብራርተዋል። በምዕራብ ጎጃም ዞን መራዊ ከተማ ላይ ከባድ የቦምብ ድብደባ መፈጸሙን ነዋሪዎቹ ለአምዛራ ሚዲያ ተናገሩም። በአማራ ክልል ምዕራብ ጎጃም ዞን መራዊ ከተማ በተፈጸመው የቦምብ ድብደባ 12 የመከላከያ ሰራዊቱ አባላት መገደላቸውን ነዋሪዎቹ ለአምዛራ ሚዲያ ተናግረዋል። በከተማዋ የፋኖ ኃይሎች ይከፍተውታል በተባለው ጥቃት ከ25 ያላነሱ ሚሊሻና አድማ በተናዎች ከባድ ጉዳት ያስተናገዱ ሲሆን 12 የሚያክሉት ሞተዋል ብለዋል። ነዋሪዎቹ ከአምዛራ ሚዲያ ጋር ቆይታ ያደረጉት ምንጫችን ጥቃቱ እየተጠና ይመስል ነበር ብለዋል። በጥቃቱ ከፌዴራል መንግስቱ የጸጥታ ኃይሎች ባለፈ በሰላማዊ ነዋሪዎች ላይ የደረሰ ጉዳት እንደሌለ ማክለዋል። የፋኖ ኃይሎች ወስደውታል በተባለው ፈጣን ጥቃት የመከላከያ ጦር አዛዡ በሽርፍራፊ ሰከንዶች ማምለጥ ቢችሉም ሌሎች የብልጽግና ካድሬዎች ነፍሴ አውጭኝ በማለት ወደ ጦር ካምፕ ገብተዋል ብለዋል። ምንጩም ጥቃቱን ተከትሎ በተለይ ሚሊሾች ቤት ለቤት እየዞሩ ቤት ሲያዘጉ ማምሸታቸውንም አያይዘው አንስተውታል። ከ11 ያላነሱ የመከላከያ ሰራዊቱ አባላት በመክዳት የፋኖ ኃይሎችን መቀላቀላቸው ተመላከተም። በቁጥር ደረጃ 11 የሚሆኑ የፌዴራል መንግስቱ የጸጥታ ኃይሎች ከነ ሙሉ ትጥቃቸው የፋኖ ኃይሎችን ስለመቀላቀላቸው ለአምዛራ ሚዲያ የደረሰው መረጃ ያስረዳል። የከዱት የሰራዊቱ አባላት ስምንት ክላሽ፣ አንድ አብራራው፣ ሁለት ቦምብ፣ ሶስት መቶ የክላሽ ተተኳሽ ስምንት የወገብ ትጥቅ በመያዝ የፋኖ ኃይሎችን ስለመቀላቀላቸው ነው የተሰማው። የህወሀት ኃይሎች ተቆጣጥረዋቸዋል ከተባሉ የአፋር ና የአጎራባች አካባቢዎች ከ20 ሺህ በላይ ሰዎች መፈናቀላቸው ተመላክትም። በአፋር ክልል የህወሀት ኃይሎች ተቆጣጥረዋቸዋል ከተባሉና ከአጎራባች አካባቢዎች ከ20 ሺህ በላይ ሰዎች መፈናቀላቸውን አንድ አካባቢው ባለስልጣን ለኢትዮጵያ ኢንሳይደር መናገራቸውን ተከትሎ የኢትዮጵያ ኢንሳይደር ዘግቦታል። ከቀያቸው የተፈናቀሉት ነዋሪዎች በአፋር ክልል ዞን ሁለት መጋሌ ወረዳ በሚገኙ በፋሮ ቀበሌ ና በአቅራቢያው የሚገኙ ቦታዎች መጠለላቸውን ባለስልጣኑ አክለዋል። በመጋሌ ወረዳ በሚገኙት ወንሳ ቀበሌ ላይ ጥቅምት ሀያ ስድስት ቀን 2018 ዓመተ ምህረት በህወሓት ቡድን ጥቃት መፈጸሙን የአፋር ክልል መንግስት ማምሻውን በአወጣው መግለጫው ማስታወቁ የሚዘነጋ አይደለም። የክልሉ መንግስት በዚሁ መግለጫ የህወሓት ቡድን ከዚሁ ቀበሌ የሚገኙ ስድስት አካባቢዎችን በጉልበት ተቆጣጥሯል ማለቱም ይታወሳል። እንደ ኢትዮጵያ ኢንሳይደር ዘገባ ከሆነ ሶስት የአካባቢው ነዋሪዎች ይህንኑ የክልሉ መረጃ አረጋግጠዋል። በአሁኑ ወቅት በህወሓት ኃይሎች ቁጥጥር ስር ያሉ ቦታዎች ሚልኪ፣ ዋርአ፣ ሚላ፣ ከረፈቱ፣ ካኦሶበራ ና አረሙ አጋ የተባሉ አካባቢዎች መሆናቸውን እነዚሁ ነዋሪዎች ይገልጻሉ። የአፋር ክልላዊ ብሔራዊ መንግስት በትናንት መግለጫው መራዊና ሚልኪ በተባሉ ቦታዎች ላይ የህወሓት ቡድን በንጹሃን የአፋር አርብቶ አደሮች ላይ ከባድ መሳሪያ ተኩስ ከፍቷል ሲል መወንጀሉም አይዘነጋም። የቱንሳ ቀበሌ ነዋሪ የሆኑት አንድ የአይን ማኝ በበኩላቸው የትናንቱ የከባድ መሳሪያ ተኩስ የቆየው አመሻሽ 12 ሰዓት ተኩል ገደማ ጀምሮ እስከ ምሽት ሁለት ሰዓት እንደነበር ነው የተናገሩት። ክቡራን የአምዛራ ሚዲያ ቤተሰቦች ለአሁኑ የተመላረጡ መረጃዎች ተጠናቀዋል። ጤና ይስጥልን።